ም መሆኑን አይደለም እኔ የስምንተኛ ክፍል ፖስተኛ ይረዳዋል ብለዋል ዶክተር ደሳለኝ ስለ ባንዳነትም አስረድተዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ሲኖዶስ በአርሲ በምዕመናን ላይ የተፈጸመውን ጭፍጫፍ አስመልክቶ መግለጫ ሰጥቷል። ፓትሪያርኩ በቪዲዮ ቀርበዋል። አምነስቲ አሜሪካ በየመን በፈጸመችው የአየር ጥቃት በርካታ ኢትዮጵያውያን ስደተኞች መገደላቸውን አስመልክቶ የጦር ወንጀል ምርመራ እንዲደረግ አሳስበዋል። ውድ አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል ይሆናል የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክና ሼር በማድረግ አሁኑ ነው ቤተሰብ ይሁኑ። አፋብሃ በቀጠለው ወታደራዊ ዘመቻ በሰሜንና ምስራቅ ቀጠናዎች ወሳኝ ድሎች መመዝገባቸውን አስታወቀ። አፋብሃ ምስራቅ አማራ ሚኒሊክ እዝ ዞብላምባ ክፍለ ጦር አምስተኛ ሻለቃ ከአብይ አገዛዝ ዙፋን ጠባቂ ሰራዊት ጋር ደላንታና ጋሸና መካከል ላይ ከባድ ትንቅንቅ በማድረግ ታላቅ ድል ማስመዝገቡን እዞ አስታውቋል። ዞብላምባ ክፍለ ጦር አምስተኛ ሻለቃ ዛሬ ጥቅምት ሃያ 2018 ዓ ም ከደላንታ ወደ ጋሸና ኃይል ለመጨመርና ለማጠናከር ሲጓዝ የነበረውን የአገዛዙን ዙፋን ጠባቂ ኃይል ትና ቆስለኛ በማድረግ ድባቅ መምታቱን አሳውቋል። አገዛዙ የመጨረሻ አቅሙን ተጠቅሞ በመካናይዝድ ጭምር በመታገዝ ከስድስት ሰዓት ያላነሰ ፊት ለፊት ከባድ ውጊያ ቢከፍትም በአግባቡ በመመከትና መልሶ በማጥቃት የፋኖ ጦር ድል መቀናጀቱ ተነግሯል። አገዛዙ በእግረኛ ሰራዊቱ ቀድሞውኑ እምነት ስለሌለው የብርሃኑ ጁላ ሰራዊት ኢላማውን ህዝብ ወደሚበዛባቸው አካባቢዎች ያደረገ የመካናይዝድ መሳሪያ መድፍ፣ ዙ 23 እንዲሁም በመቶ ሰባት የታገዘ ድብደባ በማድረግ ሲዋጋ ቢውልም ዞብላም በአምስተኛ ሻለቃ በርካታ ኃይሉን በመምታት ወደ ነበረበት እንዲመለስ ማድረጓን እዙ አስታውቅ ማድረጉን እዙ አመልክተዋል። በሰሜን ቀጠና ባለ ግንባር ዛሬ ጥቅምት ሀያ ሁለት ሺ አስራ ስምንት ዓመተ ምህረት ከጧቱ አራት ሰዓት ላይ ከጓህላ በቅርብ ርቀት ላይ ከምትገኝ ሊሊ ከተባለችው አካባቢ ላይ ዳግማዊ ቴዎድሮስ አምስተኛ ኮር ንስር በለሳ ቅጣው እጅጉ ክፍለ ጦር ተክለ ሃይማኖት ብርጌድ ላይ ድንገተኛ ጥቃት ለማድረስ የተንቀሳቀሰውን የአብይ ጦር በደፈጣ ተመቷል። ጠላት መንቀሳቀሱን መረጃ የደረሳቸው የፋኖ አባላት ገዢ መሬቶችን በመያዝ በጠላት ላይ የማያዳግም እርምጃ ወስደውበታል ያለው መረጃው በጥቃቱ የተደናገጠው የአብይ ቡድን እግር አውጭኝ በመፈርጠጥ ወደ ምስራቃዊቷ ጓላ ከተማ በመጣበት እግሩ ሊመለስ ችሏል ብለዋል። ድጋፍ በመስጠት ቁስለኛውንና አስክሬኑን ወደ ጓላ ከተማ ለማውጣት አምቡላንስ ይዞ የሄደው የአብይ ኃይል አምቡላንሱን ጨምሮ በውስጡ ይዟቸው የነበረውን የብልጽግና መሳሪያዎች ያወደመው የፋኖ ጦር በዚህ ጥቃት ይህ ዜና እስከሚጠናከር ድረስ አስራ አንድ ሙትና ሰባት ቁስለኛ መመዝገቡን አስረድቷል። በተያያዘ ዜና በ ራብ ጎንደር ቋራ ወረዳና በማዕከላዊ ጎንደር አለፋ ወረዳ ሶስተኛ ቀኑን የያዘው ትንቅንቅ የበዛበት አውደውጊያ አሁንም በድል እንደቀጠለ ይገኛል ሲል እዙ አስታውቋል። የአገዛዙ ጥምር ቡድን በልዩ ወታደራዊ ኦፕሬሽን ከተወሸቀበት ሶስት ከተሞች ደለጎ፣ ሻሁራና አጸደ ማርያም ከጥቅምት 17 2018 ማታ ጀምሮ የዜና እስከሚጠናከርበት ሰዓት ድረስ ከፍተኛ በትር እያረፈበት ይገኛል ሲልም መረጃው አክሏል። ሁሉም የአውደ ውጊያ ግንባሮች መቀጠላቸውን ከግንባር ያደረሰን የመይሳው ካሳ ሁለተኛ ጥቁር ህዝብ ግንኙነት ኃላፊ ፋኖ መምህር አስተውል አምሳሉ አሃዛዊ መረጃዎች የዚህ ግንባር ዘመቻ እንደተጠናቀቀ ይቀርባል ብለዋል። በዚያው በሰሜን ቀጠና በጎንደር አምባ ጊዮርጊስ እና አዲስ ዘመን ከተሞች ላይ ከትናንት ምሽት ጀምሮ ዛሬ ውሎውን በሶስት አቅጣጫ ከባድ ተጋድሎ ሲደረጉ ውለዋል። ከፍተኛ አገዛዙ ወታደሮች ክምችት አለባቸው በተባሉት በሁለቱ ከተሞች ላይ ፋኖ እጅግ ስልታዊና ፈጣን የተባለ የውጊያ ዘዴዎችን ተጠቅሞ ከባድ ጥቃት በመፈጸም ድል ተቀናጅቷል ሲል እዙ አክሏል። ፕሬዚዳንት ኢሳያስ አፈወርቂ ካይሮ ሲገቡ ማስታወቂያ ሚኒስትሩ አቶ የማነ ደግሞ የአብይን ንግግር ምላሽ ሰጥተዋል። የኤርትራው የማስታወቂያ ሚኒስትር የማነ ገብረ መስቀል የብልጽግና የአሰብ ቅዠት ከጊዜ ወደ ጊዜ እየተባባሰ ይመስላል በማለት የኢትዮጵያን መንግስት ሲወነጅሉ፣ ፕሬዚዳንት ኢሳያስ አፈወርቂ ደግሞ ወደ ግብጽ ተጉዘዋል። ጠቅላይ ሚኒስትር አብይ ከቀይ ባህርና ከኤርትራ ጋር በተያያዘ ውጊያው ከተነሳ ውጤቱ ግልጽ ነው፣ ያለን አስተማማኝ አቅም ነው፣ ማንም አያቆመንም ሲሉ ማስጠንቀቃቸውን ተከትሎ የኤርትራው የማስታወቂያ ሚኒስትር ምላሽ ሰጥተዋል። በሌላ በኩል ፕሬዚዳንት ኢሳያስ ለአምስት ቀናት ይፋዊ የስራ ጉብኝት ዛሬ ሐሙስ ጥቅምት 22018 ዓ ም ረፋድ ላይ ወደ ግብጽ ተጉዘዋል። አቶ የማነ በኤክስ ገጻቸው ላይ በፕሬዚዳንት አብዱልፈታህ አልሲሲ ግብዣ ፕሬዚዳንት ኢሳያስ አፈወርቂ ወደ ግብጽ አቅንተዋል። የጋራ ጠቀሜታ ባላቸው የሁለትዮሽ ቀጠናዊና ዓለም አቀፋዊ ጉዳዮች ላይ ውይይት ያደርጋሉ ሲሉ አስፍረዋል። ፕሬዚዳንት ኢሳያስ ካይሮ ሲገቡም አቀባበል ተደርጎላቸዋል። የማስታወቂያ ሚኒስትሩ የፕሬዚዳንት ኢሳያስን የግብጽ ጉብኝት ይፋ ማድረጋቸው አስቀድሞ በኤክስ ገጻቸው ባሰፈሩት ጽሁፍ የብልጽግና ፓርቲ የአሰብ ቅዠት ወይም ህመም ከጊዜ ወደ ጊዜ እየተባባሰ ይመስላል። የቅርብ ጊዜው የህመሙ ተቀጥላ የህዝብ ቁጥር ብዛት ላይ ያተኮረ ነው ብለዋል። የኤርትራው ማስታወቂያ ሚኒስትር ጥቅምት 19 2018 ዓ ም በኤክስ ገጻቸው ባሰፈሩት ጽሁፍ እንደተነገረን ከሆነ በኢትዮጵያ ከተሞች ከሚኖረው ህዝብ አንጻር የኤርትራ አሰብ ነዋሪዎች ውስን ናቸው ብለዋል። አያይዘውም ይህም የብልጽግናን የተንሸዋረረ ስሌት ፍትሐዊ ገጽታ ያላብሳል ሲሉ ከሰዋል። በምክር ቤት በነበረው ንግግር አሰብን ከተሳካ በድርድር ካልሆነ ግን በወታደራዊ ወረራ ስለመያዝ ተነስቷል ሲሉ የማነ የጠቅላይ ሚኒስትሩን ንግግር ኮንነዋል። አለም አቀፉ ማህበረሰብ ይህንን ጉዳይ በተመለከተ እንዲያሸማግል ጥሪ አቅርበናል ያሉት አብይ አህመድ አለም አቀፉ ማህበረሰብ እናሸማግላቸዋለን፣ ሰላም ያስፈልጋል እያለ የማዘናጋት አካሄድ የሚከተል ከሆነ ጉዳዩ ብዙ የመሄድ እንደማይመስላቸው በመናገር የጦርነቱን አይቀርነት ተናዘዋል። አቶ የማነ የብልጽግና ቂላቂላ አካሄድ በዘመናዊ ታሪክ ተሰምቶም አይታወቅም። ከማጭበርበር ሚዛን ልኬትን በላይ ነው ሲሉ አክለዋል። ዶክተር ደሳለኝ ጫኔ ለብልጽግና የሚዲያ መንጋ በሰጡት ምላሽ የባህር በር ማግኘት ብሔራዊ ጥቅም መሆኑን አይደለም እኔ የስምንተኛ ክፍል ፖስተኛ ይረዳዋል አሉ። የህዝብ ተወካዮች ምክር ቤት ተወካዩ ዶክተር ደሳለኝ ጫኔ የተቃውሞ ትችት ኃላፊነትን መወጣት እንጂ በአንዳነት አይሆንም ሲሉ በፓርላማ ንግግራቸው ሲንጫጫ ለነበረው የብልጽግና የማህበራዊ ሚዲያ ሰራዊት ምላሽ ሰጥተዋል። ከትናንት በስቲያ ማክሰኞ በፓርላማ ያቀረብኳቸው ጥያቄዎች በሚሊዮን የሚቆጠሩ ኢትዮጵያውያንን ህይወት የሚመለከቱ መሰረታዊ ሰላምታዊ ጉዳዮች ላይ ያተኮሩ ናቸው፣ ያሉት ዶክተር ደሳለኝ እኔ እንደ ህዝብ ተወካይና ተቃዋሚ ፖለቲከኛነቴ የመንግስትን ስራ መተቸትና ለህዝብ ጥቅም መቆም ስራዬም ግዴታዬም ጭምር ነው ብለዋል። የምመራባቸው ብቸኛ መርሆዎች የአማራ ህዝብ ህልውናና የኢትዮጵያ ዘላቂ ብሔራዊ ጥቅሞች ናቸው ሲሉም አጽንኦት ሰጥተዋል። ከዚህ በመነሳት ማክሰኞ እለት በህዝብ ተወካዮች ምክር ቤት ባቀረብኳቸው ጥያቄዎች ላይ የገዢው ፓርቲ የማህበራዊ ሚዲያ ሰራዊትና ወዶ ገብ መሸጦ ተቃዋሚዎች ላቀረቡት ሶስት ክሶች ግልጽ ምላሽ ሰጣለሁ ሲሉ በዛሬ ዕለት አስፍረዋል። የመጀመሪያ ምላሽ የሰጡበት ክስም የአስመራ መንግስት ወኪል አገልጋይና ባንዳ ነህ የሚለው ነው። ይህ ክስ መሰረተ ቢስ ተራስም ማጥፋት ነው። የፖለቲካ ትችትን በባንዳነትና በክህደት ስም ለመምታት የሚደረግ አሳፋሪ ሙከራም ነው። የቤተሰቤ ታሪክ የጀግንነት ታሪክ፣ በላብና በጥረት ሰርቶ የማደር እንጂ በመሽጦነትና በባንዳነት የማደር አንዳችም ነገር የለበትም ያሉት ዶክተር ደሳለኝ አባቴ ወታደር ጫኔ ዳኘው በዘውዳዊ ስርዓቱ ወንድሜ መቶ ደረቅ አያሌው ጫኔ የሀረር ጦር ትምህርት ቤት ምሩቅና የነብሮ ክፍለ ጦር መኮንን በወታደራዊ ደርግ ዘመን፣ እንዲሁም ሌላው ወንድሜ ተስፋ ሚካኤል ጫኔ የወርሶ ወታደራዊ ትምህርት ቤት አሰልጣኝ በኢህአዴግ ዘመን አገራቸውን ያገለገሉ ጀግኖች ናቸው ብለዋል። ስለዚህ ባንዳ ያላችሁኝ ተቼዎቼ ባንዳነት ይኖርባቸው ከሆነ በዙሪያችሁ ፈልጉ፣ ከእኛ ቤት ባንዳ የለም በሚል መልሰዋል። ከዚህ በተረፈ እግዚአብሔር ይመስገንና በሙያዬ የትም አለም ሄጄ ሰርቼ ኑሬን ማሸነፍ የሚችልበት የትምህርት ዝግጅትና የስራ ልምድ አለኝ በፖሊሲ ፖሊሲ አውጭነትና ከፍተኛ አመራርም በቂ ልምድ አለኝ። ስለዚህ ኑሮዬን ለመደጎም የየትኛውም አካል ቅጥረኛ መሆን ግዴታ የለብኝም። ለጊዜው ግን እኔ ባህር ዳር ህዝብና የአማራ ወይም የኢትዮጵያ ህዝብ ተወካይ እንደ ራሴ ነኝ። የምወክለውም የኢትዮጵያን ዘላቂ ጥቅም ብቻ ነው ብለዋል። በፓርላማው ንግግሬ ብሔራዊ ጥቅምን ለማስከበር የሚደረግ ማንኛውንም አይነት ዲፕሎማሲያዊ ጥረትን እቀበላለሁ ብዬ በግልጽ አመላክቻለሁ። የባህር በር ማግኘት ብሔራዊ ጥቅም መሆኑን እንኳን እኔ ስምንተኛ ክፍልን ያጠናቀቀ የአንድ መስሪያ ቤት ፖስተኛ እንኳን ይገነዘበዋል፣ ሲሉ ፖስተኛውን ጋሻው መርሻን ሸንቆጥ አድርገዋል። መንግስት የባህር በርን እንደ ህልውና ጥያቄ በማቅረብ ሀገሪቱን ወደ ጦርነት አፋፍ እየመራ መሆኑን ተችቻለሁ። የኔ አቋም የባህር በር ጥያቄው በሰላማዊ በህጋዊና ሰጥቶ መቀበልን መሰረት ባደረገ አካሄድ ብቻ መፈታት አለበት የሚል ነው ሲሉ አሳውቀዋል። ጦርነትን የሚጋብዝ አካሄድ መቃወም የሀገር ፍቅር እንጂ ባንዳነት አይደለም ሲሉም ገልጸዋል። አባቱ የጦርነት ሰለባ የሆነ ወታደር ልጅ እንደመሆኔ ጦርነትን በየትኛው ምክንያት አልደግፍም። ሁልጊዜ ትችት ብቻ እንጂ አማራጭ ሀሳብ የለህም ላሉት የብልጽግና መንጋዎች በሰጡት ምላሽ ይህ ሀሳብ አብዛኛውን ጊዜ የፖለቲካ ሀሁ ከማይረዱ የገዢው ፓርቲ ካድሬዎች በተደጋጋሚ የሚነሳ ነው ብለዋል። በገዢው ፓርቲ ላይ በማንኛውም ጊዜ የማቀርበው ትችቴ ለሀገርና ለህዝብ ጥቅም ቆሜ የምጠይቀው ህጋዊ የፖለቲካ ትችት እንጂ በቅጥረኝነት የመጣ አይደለም ያሉት ዶክተር ደሳለኝ የገዢው ፓርቲ ኃላፊነት የፖለቲካ ትችትን ባላዋቂዎች የብሔራዊ ክደት ክስ ከማኮላሸት ከመሞከር ይልቅ ለቀረቡት ወሳኝ ጥያቄዎች አሳማኝና ተግባራዊ ምላሽ መስጠት ነው ሲሉ አሳስበዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ በአርሲ በምዕመናን ላይ የተፈጸመውን ጭፍጨፍ አስመልክቶ መግለጫ ሰጠ። በኦሮሚያ ብሔራዊ ክልላዊ መንግስት በምስራቅ አርሲ ዞን አስተዳደር በጉና በመርቲ በሸርካና በሆሎንቆ ዋቢ ወረዳዎች ውስጥ በሚገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እምነት ተከታዮች ላይ ጥቅምት 14 ለ15 አጥቢያ 2018 ዓ ም በጉና ና መርቲ ወረዳዎች 17 ክርስቲያኖች ጥቅምት 17 ለ18 አጥቢያ 2018 ዓ ም በሸርካ ወረዳ ኦርቶዶክስ ክርስቲያኖች እንዲሁም ጥቅምት 18 ለ19 አጥቢያ 2018 ዓ ም በሆንቆሎ ዋቤ ወረዳ አምስት ክርስቲያኖች በድምሩ በጥቅምት ወር 2018 ዓ ም ብቻ 25 ኦርቶዶክሳውያን ወገኖቻችን አገራቸውና ምድራቸውን ብለው በሰላም በተኙበት በድንገት በታጣቂዎች ባሰቃቂ ሁኔታ እንደተገደሉ ቅዱስ ሲኖዶስ ባወጣው መግለጫ አሳውቋል። ቅዱስ ሲኖዶሱ ፈራ ተባ እያለ ባወጣው በዚህ መግለጫ ግድያው፣ እነ ሽመልስ አዲስ አበባ አሰማራቸው ኦነግ ሸኔ ታጣቂዎች ፈጸሙን ላለመጥቀስ ሞክሯል። ሆኖም ግን ግድያውም ከዕለት ወደ ዕለት እየተባባሰ መሆኑን የምስራቅ አርሴ ሀገረ ስብከት ጽህፈት ቤት የላከውን ሪፖርት ቋሚ ሲኖዶሱ የተመለከተው በከባድና ጥልቅ የሀዘን ስሜት መሆኑን ገልጿል። መግለጫውንም የሲኖዶሱ ዋና ጸሐፊ አቡነ ዲዮስቆሮስ እና ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ ሰጥተውታል። በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ቋሚ ሲኖዶስ የተሰጠ መግለጫ በኦሮሚያ ብሔራዊ ክልላዊ መንግስት በምስራቅ አርሲ ዞን አስተዳደር በጉና በመርቲ በሸርካ እና በሆሎንቆ ዋቢ ወረዳዎች ውስጥ በሚገኙ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን እምነት ተከታዮች ላይ ጥቅምት 14 ለ15 ቀን ስምንት አመተ ምህረት በጉናና መርቲ ወረዳዎች አስራ ሰባት ክርስቲያኖች ጥቅምት አስራ ሰባት ለ18 ቀን 2018 አመተ ምህረት በሸርካ ወረዳ ሶስት ክርስቲያኖች እንዲሁም ጥቅምት 18 ለ አስራ ዘጠኝ ቀን 2018 አመተ ምህረት በሆን ቆሎ ዋቤ ወረዳ አምስት ክርስቲያኖች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 በነጻነት የማምለክ ህገ መንግስታዊ መብትን የሚጋፋ ተከባብሮና ተቻችሎ የመኖር መንፈሳዊ እሴቶቻችንን የሚያጠፋ ክብረነክና ሊወገዝ የሚገባው ኢ ስነ ምግባራዊ ድርጊት በመሆኑ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቋሚ ሲኖዶስ በጽኑ አውግዞታል። ሆኑም ጉዳዩ በቀጥታ የሚመለከታቸው መንግስታዊ አካላቱም ይሁን ይህ ሰብአዊ የሆነ ተግባር በጽኑ በማውገዝና በሕገ መንግስቱ የተረጋገጠውን በህይወት የመኖርና የእምነት ነጻነት መብትን እንዲያስከብሩልንና ይህን አስነዋሪ ድርጊት የፈጸሙትን ህገ ወጥ ግለሰቦች ለህግ በማቅረብ የሕግ የበላይነትን ከማረጋገጥ በተጨማሪም በቀጣይ እንዲህ አይነቱ ህገ ወጥ ተግባር እንዳይደገም አስፈላጊውን የህግ ከለላ በመስጠት ኃላፊነታቸውን እንዲወጡ ቋሚ ሲኖዶስ መንፈሳዊ ጥሪውን ያስተላልፋል። አምነስቲ አሜሪካ በየመን በፈጸመችው የአየር ጥቃት በርካታ ኢትዮጵያውያን ስደተኞች መገደላቸውን አስመልክቶ የጦር ወንጀል ምርመራ እንዲደረግ አሳሰበ። ባሳለፍነው 2017 ዓ ም ሚያዚያ ወር አሜሪካ በየመን ሁቲዎች በሚያስተዳድሩት የስደተኞች መጠለያ ላይ በፈጸመችው የአየር ጥቃት በርካታ ኢትዮጵያውያን ስደተኞች መገደላቸውን ተከትሎ አምነስቲ ኢንተርናሽናል ድርጊቱ የጦር ወንጀል ተደርጎ ሊወሰድ ይችላል ሲል ገልጾ ምርመራ እንዲደረግ አሳስበዋል። አምነስቲ የአሜሪካ ጦር ሚያዚያ 2 ጥምረት በፈጸመውና የኦፕሬሽን ራፍ ራይደር ዘመቻ አካል የሆነው ጥቃት ዓለም አቀፍ የሰብአዊነት ሕግን የጣሰ ነበር ብለዋል። ተቋሙ የአየር ጥቃት የተፈጸመበት መጠለያ ጣቢያ የሁቲ ባለስልጣናት በህገወጥ ስደት ምክንያት ያሰሯቸውን ስደተኞች የያዘ ሲሆን ቦታውም የሚታወቅ ሰላማዊ ሰዎች የሚገኙበት ቦታ ነበር ሲል ገልጿል። የአምነስቲ ኢንተርናሽናል የመካከለኛው ምስራቅና ሰሜን አፍሪካ ቀጠና ምክትል ዳይሬክተር የሆኑት ክርስቲን በርካይል ከአደጋው የተረፉ ሰዎች የሰጡት አሰቃቂ ምስክርነት መጠለያ ጣቢያው በተስ በታሳሪዎች የተሞላ የሰላማዊ ሰዎች ህንፃ ቢሆንም ያላንዳች ጥንቃቄ እንደተደበደበ ግልጽ የሆነ ምስል ይፈጥራል ብለዋል። ይህም በአለም አቀፍ የሰብአዊ ህግጋት ውስጥ ካሉት ዋና ዋና ግዴታዎች አንዱ የሆነውንና የተጠቃው ነገር ወታደራዊ አላማ እንዳለው መረጋገጥ አለበት የሚለውን ዩናይትድ ስቴትስ መወጣት ባለመቻሏ የተከሰተ ነው ሲሉ ጠቁመዋል። አምነስቲ ያወጣው ዝርዝር ሪፖርት በህይወት ከተረፉ 15 ኢትዮጵያውያን ጋር በተደረገ ቃለ ምልልስ እንዲሁም የሳተላይት ምስሎች ፎቶዎችና ቪዲዮዎችን በመተንተን ላይ የተመሰረ የተመሰረተ ነው። ተቋሙ በአብዛኛው በሀያዎቹ እድሜ ውስጥ የሚገኙ 16 ኢትዮጵያውያን ወንዶች በጥቃቱ መገደላቸውን ለይተዋል። በሁቲ የፍትህና ሰብአዊ መብቶች ሚኒስቴር መረጃ መሰረት በጥቃቱ ወቅት 117 አፍሪካውያን ስደተኞች ታስሮ የነበረ ሲሆን 61 መገደላቸውንና 56 ደግሞ መቁሰላቸውን አትቷል። በህይወት የተረፉት ሰዎች ለአምነስቲ እንደተናገሩት የመጀመሪያው ፍንዳታ በአቅራቢያው ያለውን ህንጻ ሲመታ በውስጡ ተጠልለው እንደነበር ገልጸዋል። ሁለተኛው የአየር ጥቃት የስደተኞች ማቆያ ክፍሉን በቀጥታ ከ ከመምታቱ በፊት ለማምለጥ ሲሞክሩ ጠባቂዎች እንዳያመልጡ ለማስጠንቀቅ በሚል ወደ አየር ተኩስ እንደከፈቱ አስታውሷል። ጥቃቱን ተከትሎ በርካታ በህይወት የተረፉ ሰዎች እጅግ ከባድ ጉዳቶችን ያስተናገዱ ሲሆን ከእነዚህም መካከል የአካል መጉደል፣ የነርቭና የጭንቅላት ጉዳት የደረሰባቸው ይገኙበታል። በፍንዳታው እግሩን ያጣው የ20 ዓመቱ ኢትዮጵያዊ ሀጎስ ሞትን ትመኛለ ሲል ስለ ሁኔታው ተናግሯል።